አለ በልና ሰይድን ቆይ፣ አንዴ አንዴ፣ ሰዓት ስለሌለኝ ከሙሐመድ በፊት አላህን የሚያውቅ ሰው ካለ ብለሽ ነበር፣ ከነቢያቶች አንዴ አዳምጥ። ሰዓት ስለሌለ አውርተ የምትወጣ ከሆነ አታስፈልግም። ሲጀመር ያው ኦ አይ፣ ችግር የለውም። መጀመሪያ ከሰይድ አስቀድሚኝ ብዬሽ ነው። ኦኬ፣ እሺ፣ ማስረጃ አለ። ከሙሐመድ በፊት ያሉ ነቢያቶች ስለ አላህ ሲሰብኩ እንደነበር ነው አይደል? አዎ፣ ማስረጃ እሺ ይሄንን ጥያቄ ለመመለስ መጀመሪያ አላህ የሚለው ቃል የምን ቃል እንደሆነ ሁለት ደቂቃ ብታስጭኝ እና ትንሽ ላብራራልሽ። ጥያቄያችንን መለስ ወንድማችን። ከእዛ እመጣለሁ። ወደ እዛ ነው እምታብራራለን። አምላክ ነው በቃ። ከእዚህ ውጭ ምን ልትለን አላህ? የሚለው አምላክ ነው ብላችሁ ነው የምታብራሩት። አሁን ጥያቄ እየተጠየክ ያለው ምንድን ነው? ችግር የለውም ማማዬ። ትልቁ ላይ አድርጌው እና ወሬ ሳይሆን መረጃ የከፍት እና እኔ ትልቁ ላይ አድርጌው። አላህ የሚለው የምን ቋንቋ እንደሆነ ኬት እንደመጣ መረጃውን ክፈተውና አሳየን። ወሬ እንዳደለም መረጃ። አላህ ማለት ያው ነው ነው ነው ማለት ረጅም አይደለም። መረጃ ክፈትና ጀምር። እሺ ማለት ብለህ ጀምር። መረጃ በመክፈት ጀምር። ምክንያቱም ተረት ተረት መስማት ስለማልፈልግ፣ እኔ መረጃውን ትከፍትና አንብበው፣ ተዛ በኋላ ታብራራለህ። እኔ ሌላ ስልክ ስላልያዝኩ ክፈትልኝ። ጎግል ላይ ጎግል አይደለም፣ መረጃ የሚሆነው መጽሐፍ ጥቀስ እኮ። እዛ ላይ እሱ ነን ጎግል። እኔ መጽሐፍ ትችላለህ፣ እንተም መጽሐፍ ትችላለህ። እሱ መረጃ የሆነው መጽሐፍ ጥቀስ። ከመሐመድ በፊት የነበረ የአላህን ዲፊኒሽን ሊያመጣልን ነው። ከዛ ስሙን ምኑ ምኑ አንቶ ሊያሳየን ነው። እኔ እኮ አሁን አላህ ማለት ምን ማለት እንደሆነ ነግሬ ከዛ በኋላ መስረጃውን ላመጣል ነው። ስለዚህ ሰላት ሰከንድ ስጠኝና እኮ እሱን የምትነግረኝን በመረጃ እንድታደርገው እኮን አስቀድመህ መረጃውን ታነብና ከዛ በኋላ ማብራሪያህን ትቀጥላለህ እንጂ አንተን ለምሳሌ ነው አመጣዋለሁ አንተ ለመ አንተ የፈለግከው ማለት ትችላለህ። ሌላኛው መጥቶ ደግሞ የፈለገው ማለት ይችላል። ይሄ ምን ይሆናል? መረጃው አንተ ብቻ ይሆናል ማለት ነው። መረጃውን ከከፈትክ ግን እኔም ቼክ አደርገዋለሁ፣ ሌላም ሰው ቼክ ያደርገዋል። ስለዚህ አላህ ማለት ምን ማለት እንደሆነ ማን እንደሆነ፣ ስሙ ኬት እንደመጣ፣ ምን ቋንቋ እንደሆነ ከዛ በኋላ እንሄድበታለን ማለት ነው። የምን ቋንቋ እንደሆነማማየካር ምንድነው? አላህ የሚለው ቋንቋ ምን እንደሆነ ታውቂያለሽ አልከና ጀመርክ። ምንስ እንደሆነ ትርጉሙን ታውቂያለሽ ብለህ ጀመርክ። ስለማናውቀው አንተ ትርጉሙን አሳየን እኮ ልነግርህ እኮ ነው አሁን አንተ እዚህ አሁን እፎይ ማለት እንድትነግረን ሳይሆን የምንፈልገው እንድታነብልን ከዛ በኋላ እንድታብራራልን የኪስህን መረጃ ሰማ እሺ እሺ አሁን እፎይ ማለት የአማርኛ ቃል ነው አይደለ የአማርኛ ቃል ማስረጃ አምጣ ቢባል ከየትኛው መጽሐፍ ነው የምታመጣው ሶ ያንን አላህ ማለት የአረብኛ ቃል ነው አውጣው አውጣው አውጣው። ልብ በሉ። አላህ ማለት የአረብኛ ቃል ነው ብሎናል። እናመሰግናለን። ስለዚህ ሙሐመድ የመጀመሪያ የአረቦች ነቢይ እንደሆነ ተናግሯል። ከዛ በፊት ደግሞ አላህ የሚባል ስም የለም ማለት ነው። ምክንያቱም አረብኛ ተናግረው አልነበሩ ሌሎች ነቢያቶች። እናመሰግናለን እና መሰግናለን ቀጥል። እሺ አሁንም ቢሆን ቶፒክ ላይ ነው ያለሁት። አላህ ማለት የአረብኛ ቃል ሲሆን ኢላህ ኢላህ የኢላህ ዲፊኒሽን ነው እና በጣም በብዙ አሁን ለምሳሌ ብዙ አሁን ለምሳሌ በኦሮምኛ ዋቃ እንደሚባለው አላህ ማለት ኖርማል ያረብኛ እንደዚህ ጌታ ጋድ ማለት ነው በእንግሊዝኛ ማለት ነው። ሶ ስለዚህ ከሌላ መጽሐፍ ከሙሐመድ በፊት ከነበሩት መጽሐፍ ይሄንን ለማግኘት ኦሪት ዘፍጥረትን ምዕራፍ አንድ ቁጥር አንድን ትከፍትልኛለ እዛ ላይ አላህ ነው የሚለው። ችግር የለውም። መጀመሪያ ኦሪት የማን መጽሐፍ ነው? የሙሴን አይደለም? ስለዚህ ልብ በሉ አላህ ማለት ምን ማለት ነው? አረብኛ ቃል ነው ማለት፣ አረብኛ ቃል ነው ብሎናል። አዎ ኦኬ። ኦሪ ዘፍጥረት ምዕራፍ አንድ አንድ ላይ ደግሞ አላህ ይላል ማለት ነው። ቴንክ ዩ እሱን በአረብኛ ትከፍትልኛለ። ያው አረብ መጽሐፍ ቅዱስ ይሁን እንጂ አረብኛ ይሁን እንግሊዝኛ ትቀበላለ፣ ካለለ ኦኬ ኦሪዘ ፍጥረትን ምዕራፍ አንድ ቁጥር አንድን በአረብኛው ትከፍልኛለህ ማለት ነው። ችግር የለውም። እኛ ኦሪዘ ፍጥረት የማን መጽሐፍ ነው? ቴንክ ዩ ሙሴ። አረብ ነበር እንዴ? ሙሴ ነብይ ነበረ፣ የእስላም ነብይ ነበረ? አይደለም ብዬ አልጠየቅኩም። ሙሴ አረብ ሀገር ነበር? በምንድን ነው የጻፈው ሙሴ? ስለዚህ በአረብኛ ተናጋሪ ስራ አትፍራ አትፍራ አትፍራ አትፍራና የአረብኛውን ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ከፈጠው። ቆይ መፍራትም ምን አመጣው እኮ ለምን? ምን አመጣው? ምክንያቱም ራስ መለስክልኝ እኮ የሙሴ መጻፍን አልከኝ። ሙሴ አረብ ነው ወይ ስልህ አይደለም አልከኝ። ሙሴ ምንድን ነው? እሱ ነቢይ ነው አልክ። የአገር ነው ሙሴ። የአረብ ክርስቲያኖች ኦሪት ዘፍጥረትን አይቀበሉም። አይ ቋዳምጥ ቋዳምጥ ምክንያቱም የስም መመሳሰል የአካል አንድነትን እንደማመጣ አንደኛ የምታውቅ አይመስለኝም። ሁለተኛ ደግሞ አላህ ማለት አረ፣ ፕሊስ አትሳቅ። ወይ አንዲት መረጃ እኮ ገና አላወጣም። አላህ ማለት አረብ ነው፣ ኢላህ ከሚል የመጣ ነው ምናምን ብለህ ጀመርክ። እሱን ገና እጠይቅሃለሁ፣ ማስረጃ አዘጋጅ። ማውጣት እንደማትችል እንደምን ትስቃለን። ያው ጥቻ አሳይሃለሁ። ኢላህ ማለት ጣዖት መሆኑን አሳይሃለሁ። ክፈትልኝ ያልኩህን ግን ፕሊስ ያወራሁን እራስህ እኮ መለስክልኝ እኮ ሙሴ አረባዊ አይደለም ካልከኝ፣ መረጃን ራሱን አፍርሰዋል። ምክንያቱም አረብኛ ነው ብለህ ስለተጀመርክ ማለት ነው። ስለዚህ አረብኛ መሆኑን አሁን አላህ አሳየኝ። የአረብ ሀገር ውስጥ ሙሴ መጽሐፎች አይሰሩም ማለት ነው። ኦሪቶች አሳየኝ። ቅድሚያ አላህ ማለት አረብኛ ቋንቋ መሆኑን አሳየኝ። ጋድ እኔ የምልህ የአረብ ክርስቲያኖች ይቀበላሉ ወይስ አይቀበሉም? ማለት አረብኛ መሆኑን ቅድሚ ያሳየኝ አረብኛ ነው። እሺ፣ ቁርአን ላይ ልክፈትልክ፣ ቁርአን ላይ ልክፈትልክ አላህ ማለት አረብኛ እንደሆነ ላይ አሳይም። እኛም እያልን ያለ ነው ይሄንን ነው። አላህ አስቀድሞ መጽሐፍ ቅዱስ ላይም አለ፣ ቁርአን ላይም አለ። አንተ መክፈት ፈረክ አዳምጥ። አላህ አስቀድሞ በነቢያት አልተሰበከም አላህ የሚባል ስም አስቀድሞ በነቢያት አይታወቅም ሙሐመድ ያመጣው ነው የምንል ለዚህ ነው። ሙሐመድ ከማምጣቱ በፊት አላህ የሚባል ኦሪትን ያመጣው ሙሐመድ ነው ኦኬ። አረብኛ ኔም ነው ብለኸኛል። ኦሪትን ደግሞ የሰበከው ሙሴ ነው ብለኸኛል። ሙሴ ደግሞ አረብኛ ተናጋሪ ስላልሆነ አላህ ብሎ አያውቅም። ኦኬ። ስለዚህ አሁን አሁን መጽሐፉን ልንጥል ነው ማለት ነው አለ፣ ኦሪቱ ሙሉ ልንጥል ነው ማለት ነው። ለምንድነው የምንጥለው? አላህ የሚል ቃል ከተገኘበት ሙሉ ኦሪት ልንጥል ነው ማለት ነው አ ለምንድን ነው ፕሊዝ ምን ጭንቅላትን እንዴት ነው የምትጠቀመው ወዳጄ ትርጓሜ ታውቃለህ ወላሂ ምንም ቆይ ቆይ ቆይ አዳምጥ አማርኛ ቁራን ታውቃለህ ትርጓሜ አውቃለሁ በደንብ ቁራን በአማርኛው እንዴት ተጻፈው አይ ተጽፏል አለ ቁራን በመጀመሪያ የተጻፈው ለምሳሌ ሙሐመድ ፈጣሪ እያለ ነው የሰበከው በአማርኛ ነው የሰበከው መሀመድ? ቁራን ላይ ፈጣሪ አይልም። ፈጣሪ የሚል ብናገኝ፣ ስለዚህ ቁራን ስህተት ይሆናል ማለት ነው። አምላክ ፈጣሪ የሚሉ ቃላቶችን ካገኘን አማርኛ ስለሆኑ አላህ መሐመድ ተሳስተዋል ማለት ነው፣ ወይንስ ተርጓሚያኖቹ እንደዛ ተርጉመውታል? ኦኬ፣ ይህንን እኮ ሲያምኑ የነበሩት ከሙሐመድ በፊት የነበሩት የአረብ ክርስቲያኖች ናቸው። አላህ ብሎ ሲያምኑ የነበሩት ሲያምኑ ሳያምኑ ብዬ ያልጠየቁም። ስለዚህ ነቢያት አስተምረው ከተባልክ ነቢያቶቹ ይህንን ስም ጠርተዋል ወይ ነው እንጂ በኋላ ተርጓሚያኖቹ እንደዚህ ተረጎሙት ወይ ብዬ አልጠየኩህም ነኝ ተርጓሚያንና ነቢያቶቹ ይህንን ስም ጠርተው ሰብከውበታል ወይ ስም ነው አይደል አላህ ማለት አላህ ስም ነው አይደል ወዳጃችን አሁን አንተ በጣም ይህን ነገር ለመዝጋት ቀላል ነገር ነው አሁን ኦኬ ሚውት አደርጋው እና ክፈተው መረጃ እሱ ነው ያስማማናል፣ ማለት ነው። ያንተን ከፍቼ ላሳየህ፣ አንተ ደግሞ ያንተን ከፍተህ ታሳየኛለህ። ምንድ ነው የምታሳየኝ? ነቢያቶች አላህ ብለው እንደሰበኩ በቋንቋቸው ታመጣልኛለህ። ማታመጣበት ምክንያት ግን ራሱ ራስን ተኩሰገላል። አላህ ማለት አረብኛ እኔም ነው ስላልከም ማለት ነው። ነቢያቶች ደግሞ በአረብኛ የተላኩ ስላልሆኑ መሐመድ ብቻ ነው የተላከው። አሁን ክፈጠሽ፣ እኔም ከፍቼ አሳየሃለሁኝ። አላህ ማለት ጣዖት እንደሆነ አሳየሃለሁ። ከብቶ ማየት ይችላል። አላህ የሚለው ክፈት ክፈት ግን አንተ ሌላ ስልክ አልያዝኩም፣ ይሄ ስልክ ብቻ ነው ያዝኩት መረጃ ሲኖርና። ላ ታዲያ ሁሉም ሰው የዓረብኛው ወሬ ይዘህ ፍጥረት ራፍ አንድ ቁጥር አንድ ላይ አላህ ማግኘት ይችላል። እውነትህን ነው፣ እኛም ደንግጠናል ስናገኘው። አረብኛ ራስን እያታለልክ ትኖራል። ተሳስተ ነበር እንደ ወንድማችን ኔምለስ እንደነገሩ ስምህ ራሱ ስም አልባ ነው። ለካ ያለን ስም እንዴት ልታገኘው ትችላለህ? ፐርሰናል ፐርሰናል አታርጉ። ወደ ኔምለስ ስላልክ አስቸገረኝ እኮ ትርጓሜ ስትረግሞ ስም አልባ ብለህ ያለን ስም ፈልጎ ማግኘት ይከብዳል። ለዛ ነው ምን ብዬ ልጥራ? እስቲ በአማርኛ ስምህ ማነው የሚለው በአማርኛ ንገረኝ። ስም አልባ ስም አልባ። ታዲያ ምን አጠፋሁ እኔ? ስም አልባ ብልህ ታዲያ ለምን ትበሳጨ? አይ ኖ፣ በቃ የጨዋታ ጀመርክ፣ እንትኑን ትተህ ማለት ነው። አይ ኖ ኖ፣ የራሴ ስም እኮ ነው ስም አልባ። ስም አልባ ብለህ ያላህን ስም እንዴት ትፈልገዋለህ? ልታገኘው አይችልም ያልኩህ ለምንድን ነው? አረብኛ ነው አልከኝ። አረብኛ ከሆነ ደግሞ ስለዚህ፣ ነቢያቶች ደግሞ በአረብኛ ስላልሰበኩ እነዛ ብለው አልጠሩም። አላህ ደግሞ ሊተረጎም ይችላል። አሁን ቀጣይ ሁለተኛ ጥያቄ፣ አላህ የሚል ስም በእስልምና ይህንን አውጣ ይህንን አውጣና፣ ህዝቡ ይው ከዛ በኋላ አለ የሚል ከሌለ ችግር የለም። እሱ ቀጣይ እናልፋለን። አለ ስሙ ይተረጎማል። ያለ ያላ ስም ይተረጎማል። ስም ይተረጎማል። ማስረጃ ማስረጃ። እሺ አሁን እኔ ኔምለስ ነኝ። ወደ አማርኛ ሲተረጎም ደግሞ ስም አልባ ማለት ነው እኮ። ያለህን ትርጉም ማስረጃ ያሳየን አሁን እንደሚተረጎም አምላክ እንደ ስልምናው ማስረጃ ስተኝ እሱ የግብር ስሙ ነው፣ የግብር ሲሆን አምላክ አምላክ እሱ ነገር ኮ አምላክ ፈጣሪነቱን የሚመለክበትን ስም ነው የተሰጠው ነው። አላህ የሚለውን ትርጓሜውን አላህ ማለት ትርጉሙ በአረብኛ እንዲህ ነው የሚለውን አሳየን እስኪ። በኢብራይስቱ ኤሎሄም፣ በአረብኛ ኢላህ ወይም አላህ፣ በአማርኛ ደግሞ አምላክ። ኤሎሄም የሚል እስቲ ከቁርአን ላይ አላህ ማለት ኤሎሄም ነው የሚል ከቁርአን ላይ ያሳየኝ። የዛሬ ስንት መቶ ዓመት ነበር? በጣም የእስልምና ጭንቅላት ይሄ ነው፣ ዲሌማው ማለት ነው። አትሳቅ። ሙስሊሞች የተመሳረቱት ወላሂ ተማር መጀመሪያ፣ ምንም እንደማታገኝ ነገር እኔ በጣም ብዙ አዳምጥ አዳምጥ። አላህ ማለት ኤሎሄም ማለት ነው ይተረጎማል ብሎናል። ስለዚህ አላህ ማለት ኤሎሄም ተብሎ የተጠራበትን የቁርአን ክፍል አንድ ሺህ ዓመት እታገሳለሁ። አታመጣም። ምክንያቱም ነቢያቶች ኤሎሄምን ሰብከዋል፣ አላህን ግን አልሰበኩም። አመት አለው ካልከኝ፣ እኔ ቮለንተር ነኝ። አንድ ሺህ ዓመት እታገሰ አለው። አላህ ማለት ኤሎሄም ነው ተብሎ የተገለጸበትን ያላህ ስም ኤሎሄም ነው የሚል አንድ ጥቅስ ብቻ ከቁራንህም ከሀዲስህም ከፈለክ ማስረጃ ይኖራል ወይንስ አሁንም ትስቃለህ? በደንብ በደንብ ይኖራል። እሺ፣ ቀጥል። ማስረጃውን አንድ የቁራን ክፍል ጥቀስልን። እሺ፣ አሁን ቁልሁ አላሁ አሀድ የሚለውን አላህ የሚለውን እዛ ጋር ያለው አላህ አንድ ብቻ ነው የሚለውን አላህ የምትለውን ቃል ኮፒ አድርገህ ሂድና ወደ ዕብራይስጥ ኮፒ አድርገና ትራንስሌት አድርገው ኢሎሂም ብሎ ኦኬ። ልብ በሉ ቁሎ አላሁ አሀድ የሚለውን በል እርሱ አላህ አንዱ ነው፣ አንድ ሳይሆን አንዱ ነው። አሃድና ዋህድ አንዱ ነው ሳይሆን አንድ ብቻ ነው። ቁጥር ቁጥር አይደለኝ። እስቲ አንድ ቁጥር ምንድን ነው በአረብኛ ዋህድ ዋህድ ክፍሉ የሚለው ግን ዋህድ ነው ወይስ አህድ ነው የሚለው አህድ ታዲያ ዋህድንና አህድን ለምን ታገናኛለህ የአረብኛው ተምታቶብህ ነው ምን እና ምን ምን እና ምን አህድን ለምን ታገናኛለህ ክፍሉ ነው ተማር በጣም ብዙ ክፍሉ ላይ ቁጥር እንኳን መቅጠር ማችል ሰው ዋዳንተ አህድና ዋሂድና ለምን እንደቀየጥከው፣ አንተ ራስ ምንም ስላላወቀው ገና ክፍሉ ላይ የማይለውን አንዱ ነው የሚለው አንዱ በሚለው በብዙ ቦታ ላይ ደግሞ ያ ተተርጉሞ እናገኘዋለን። እዛ ቦታ ላይ ተቂያ ስለሚሰሩ ኡስታዞች አንድ ብለው ተርጉመውታል። አረብኛው ግን አንድ አይደለም። አሁንም አላህ አንድ ነው ማለት አላህ ማለት ኤሎሄ ማለት ትርጉም ነው ማለት አይደለም። እኔ ጠየቁህ፣ አላህ ማለት ኤሎሄ ማለት ነው የሚል ነው እንጂ የጠየኩህ አላህ ማለት አንዱ ነው የሚል ጥያቄ አይደለም። የጠየኩህ ስንት ነው ብዬ አልጠየኩህም። አላህ ስንት ነው ብዬ ጠይቄህ ቢሆን አላህ ማለት አንድ ነው ብለህ ትመልስልኛለህ፣ ወይንም አንዱ እንደሚለው ቁርአኑ ላይ ብለህ ትመልስልኛለህ። አላህ ስንት ነው ብዬ ሳይሆን የጠየኩህ እኔ አላህ ማለት ኤሎሄም ነው ወይንም ኤሎሄም ማለት ነው የሚል ክፍል አሳየኝ ስልህ አላህም አንድ ነው የሚል ምላሽ ለምን ትሰጠኛለ? ያልጠየኩህ። እኔ ጠየኩህ ምንድን ነው ጥያቄ እንድጋምልኝ፣ እስኪ እኔ ምለስ ወጣ። ሰይድ አለ፣ ሰይድ አለ እእናቆመልካም አላህ መኖሩን ከመሐመድ ውጭ አላህ የሚባል የተሰጠውን ካራክተር ልብበል ያለውን ካራክተር የያዘ ነቢያቶች የሰበኩለት አለ። ቅድም ማመ መሐመድን ከደምሻሽ ጋራ ሲታገናኝ ነበር። ያ ለምን ያገናኘችሁ ለምሳ ሽዛ ጋር ነው። እንኳን መለስከኝ አስታወስከኝና፣ ሳያል ቡካሪ 693 ላይ መሐመድ ምን ብሎ ተናግሯል? ማንኛውም ሰው በህድሙ እኔም ካየ በእውነትም አይቶኛል፣ ሴጣን እኔን ሊያስመስል አይችልምና ብሏል። ይሄ ነብይ ምስክርነት ነው። ነብይህ ለሰዎች የሰጠው ምስክርነት ነው። ስለዚህ ደምሳሽ ደግሞ ነብይህን ደጋግሚ አይቼዋለሁ ካለ ማንኛውም ሰው ደግሞ እኔን በልሜ አይቻለሁ ካለ በእውነትም አይቶኛል ሴጣን እኔን ሊመስል አይችልም፣ በእኔ ሊገለጽ አይችልም ብሎ ከተናገረ ደምሳሽ አይቼዋለሁ ካለ ነብይህ እውነተኛ ከሆነ ደምሳሽ እውነተኛ ይሆናል ማለት ነው። የነቢያት ህልማቸው ደግሞ ወይ ነው ሪቪሌሽን ነው ብሏል ማለት ነው። ስለዚህ ነብይህ ደምሳሽ ምን ይሆናል ማለት ነው በዚህ ሎጂክ መሰረት ነብይ ይሆናል ማለት ነው በነብይ ንግግር መሰረት በኤርምያ ይቸዋለው መሐመድን እንደዚህ እንደዚህ ነው ብሎ የተናገረው ደምሳሽን አይደለም ብለህ በምንድን ነው ዲስፕሮቭ የምታደርገው መጽሐፍ ቅዱስ ላይ ትንቢት ኤርሚያስ ሀያ ዘጠኝ አስራ ሁለት አለች እሱን

ከማውጣቴ በፊት ቲሚ ኢሳያስን ውቺዝ ቲሚተ ኢሳያስ ላይ የተጠቀሰ፣ ቆይ ቆይ፣ ኢሳያስን ትቀበላለህ? መጽሐፈ ኢሳያስን መጽሐፍ ትቀበላለህ? ቅድሚያ ኦተንቲሲቲውን መጽሐፉን መቀበል አለብህ። ይሄንን ጥቅስ ለመጥቀስ ከመጥቀስ በፊት ይሄን መጽሐፍ የአምላክ ቃል ነው ብለህ መቀበል አለብህ? ተቀበላለ ኢሳያስን መጽሐፍ የጋረ ከሆነ ይቀበላል ልክ እቀበላለሁ ብሏል። ቲሚታ ኢሳያስን የአምላክ ቃል ነው ብሎ ይቀበላል ወንድማችን ሰይድ ቲሚታ ኢሳያስ ምዕራፍ 6 ምዕራፍ 9 ምዕራፍ 53 እጅግ ብዙ ቦታ ላይ አምላክ እንደሚወለድ በስጋ አምላክ እንደሚሰቀል፣ ስለኛ ክርስቶስ እንደሚመጣ እንደሚሰቀል ተናግሯል። በዚህም መሰረት እስልምናን ሐሰተኛ የሚያደርግ መጽሐፍ ነው። እስልምናን ሐሰት የሚያደርግ መጽሐፍ ነው። ኢየሱስ ከቅድስት ድንግል ማርያም በስጋ እንደሚመጣ እሱ የተባለቀ አምላክ እንደሆነ ስለ እኛ እንደሚሰቀል ስለ ኃጢአታችን ተላልፎ እንደሚሰጥ አምላክ አባት ተብሎ እንደሚጠራ የሚናገር የመጽሐፍ ክፍል ስለሆነ እስልምናን ሐሰተኛ የሚያደርግ የመጽሐፍ ክፍል ነው። በዚህም መሰረት እቀበለዋለሁ ባልክም በቅጽበት ላይ ከፍረምና ለቀህ እንወጣ የሚያደርግህ መጽሐፍ ይሆናል ማለት ነው። በሁለተኛ ደረጃ መጠይቅህ ይህን መጽሐፍ ለመጥቀስ አንተ ትንቢተ ኢሳያስ የአምላክ መጽሐፍ ነው ብለሃል። እኔ እስካነበብኩት ድረስ እስከ ዛሬ በቁርአን ውስጥ ዘቡር ኤንጅል ተውራት የሚባሉ መጽሐፍቶች ካላ ዘንድ እንደተወረዱ ይናገራል እንጂ ኢሳያስ የሚባል መጽሐፍ አላህ እንዳወረደ የት ቦታ ነው የሚናገረው? ሁለተኛ ጥያቄ መልስልኝና እንቀጥላለን ከዛ ጥቅሱን የጠቀስከው እንሄዳለን ማለት ነው። ምክንያቱም አላህ ይህን መጽሐፍ አውርጃለሁ ሲልህ አንተ ያን መጽሐፍ መጥቀስ ትችላለህ። ካላለህ ግን ኬት አምጥተህ ነው የምትጠቅሰው? ቀጥል፣ ፈይድ እየጠበቅሁ ነው። አላህ አውርዶልናል ብሎ የነገረህ ዘቡር፣ ኤንጅር ተውላትን እና ቁራንን እንጂ የት ቦታ ነው ሚተ ኢሳያስ የአምላክ ቃል ነው ብሎ ያወረደልህ አላህ የት ቦታ ነው ይሄንን መጽሐፍ የጠቀስከው የአምላክ ቃል ነው ቀበላለሁ ያልከው ኬላንተ ነው። ትሚቱ ለማንን ነው የሚያሳየው? የጠየኩ ገብተዋል። አንተ ሙስሊም እንደመሆነ የአምላክ ቃል ነው ትሚተ ኢሳያስ ከአምላክ የወረደ መጽሐፍ ነው ብለህ ለማመን አላህ ደግሞ መጽሐፍቶችን አውርጃለሁ አውርዶልኛል ብለህ የምታምነው ተውራት፣ ዘቡር፣ ኤንጅል እና ቁርአንን ነው ኢሳያስ የሚባልን መጽሐፍ የአምላክ ቃል ለመሆኑ ማስረጃ ምንድን ነው? ይህንን ጥቅስ ለመጥቀስ የቻልክበት በቁርአን ፈለግኩ። መቼም ከደምሳሽ መጽሐፍ ከፍቅር ሲዝም አይሆንም። መቼም አንተ ሙስሊም እንደመሆነ ምጠቅሰው ቁርአን ስለሆነ የት ቦታ ነው ይህንን መጽሐፍ አውርጄዋለሁ ከዚህኛ ውስጥ ስለ መሐመድ ተነግሯል ብሎ ያለ የት ቦታ ነው ሚከተለውን ሰው ነው ከደምሻል ጋር አንጋባኝ የሚያርካለው ሁለት ቢሊዮን የሚከተለውን ነቢ ምን ከደምሳሽ ጋር ኮሜዲያን ደምሳሽ ጋር መገናኘት ሊካደለው አይ እኔ ኮሃን ነው የሚያገናኘው ባይ ዲፎልት እናንተ መሐመድን ስትከተሉ ደምሳሽ ለምሳሌ ጻንደጃ ላገባም መሐመድ ጻንደጃ አይሻና ገብቷል። በሱናና ቢዳውዳ አንድ አንድ እንደሚናገረው በ6 አመት አገብቷል በ9 አመት ተገናኝቷል። ደምሳሽ አልተገናኘም መሐመድ መገለጥ መጣልኝ ብሎ እንደ ግመ- እንደ ፋደፍ ቀሚስ ውስጥ ነበረ ጠበሪ ሆልም ስድስት ሰባ ስድስተኛው ፔጅ ላይ ደምሳሽ ግን እንደዛ ሲንደፋደፍ አረፋ ሲደፍቅ አላየ ነው። ሙሐመድ አጋንንት ጋበዘኝ እያለ ሌሊት ገደል ለገደል ሄድ ነበረ ሳይ ሙስሊም አራት መቶ አምሳ ኤ ላይ ደምሳሽ ግን አጋንንት ጋበዘኝ ብሎ ከአጋንንት ተጋግነኝነት ሲያደርግ አላየ ነው። ሲሄድ አላየ ነው። ሙሐመድ ድግምት ተሰርቶብኝ ነው ብሎ ብቻውን ግለወሲብ ያደርግ ነበረ ደምሳሽ ግን ያንን ሲያደርግ አላየ ነው። ሙሐመድ ንጽህናውን ስለማይጠብቅ ቅማል እንደነበረበትና ሚስቶቹ እንደሚቀምሉለት ሱና ነቢ ዳ ሰላ ላይ ተገልጧል። ደምሳሽ ግን ሲቀምል አላየ ነው። ሙሐመድ ብዙ ነገሮች እንደዚህና እንደዛ ነገሮች አሉ። የኔስ ብቻ ወደ ተብክ ባክ እናድርግና በእርግጥ ልናነጻጽራቸው አንችልም። ደምሳሽ በብዙ እጥፍ የተሻለ ስለሆነ ማለት ነው። የጠየቅኩን ጥያቄ ምላሽ ይኖራል

ማማ እሺ፣ መክፈት የሚችል ሰው ሌላ ሰው ክፈቱለት። ምን ልክፈትለት? ክርስቲያኑ ማለት ነው። የገለጸው ጠቀሰው፣ ቅድም ሲጽፍ ነበረ እንደማዋጣ ግን ሰው ዳወከው አይደለ? ይህን መጽሐፍ መጥቀስ ዘጠኝ አስራ

ሰይድ አለ? ሰይድ የለም። እንደሱም ሚዩት ና እያወራ ከሆነ እናንተ ሰዎች የሉም። ብቻዬን ነው የማወራው። የለም መሰለኝ። ሰይድ ወይ እሺ ማይከን ያው አነሳውልክ አለ ከላይ ነው። ራይም ሁሉ እንደታተመበት መጽሐፍ ቃል ይሆንባቸዋል። ማንበብ የማያውቀው ይንን አንብብ ብሎ በሰጠ ጊዜ እርሱም ታትሟልና አልችልም ብላቸዋል።

ከፋርሲማን አላህ ከመሐመድ በፊት አይታወቅም ሚለው በመጀመሪያ ስለዚህ፣ ይህንን ክፍል ስትጠቅስ አስቀድመህ ይህ አምላክ ቃል ነው፣ ፈጣሪ ቃል ነው፣ መጽሐፈ ኢሳይያስ ስትል፣ ስለዚህ መጽሐፈ ኢሳያስ ትንቢተ ኢሳያስ ሶሪ ኢሳያስ አስቀድሞ ስለ ጌታ መወለድ፣ አምላክ እንደሚወለድ፣ እንደሚያድነን ማመን መጫል አለብን።